ሰላም፣ ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ በያላችሁበት ዳርቻ ሰላማችሁ ብዝት ይበላላችሁ። ጠፍቻለሁ በጣም ዛሬ ግን መጥቻለሁ። በጣም ስላልተመቸኝ ነው የጠፋሁትኝ ማለት ነው። ሌላ ቦታ አይደለሁት እቤቴ አይደለሁኝም። ሌላ ቦታ ስላለሁኝ አይመችም ታውቃላችሁ። ለዛ ነው የጠፋሁባችሁ እንጂ አለሁኝ ማለት ነው። እቺ ኮረዳ ቤት የመጣሁትኝ መጣሁት። ከእንግዲህ ወዲህ ግን ለመፖሰት ዛሬ ራሱ ሰው ማንም ስለሌለ ነው ቪዲዮ እየቀረጽኩ ያለሁት። የቤተሰብ ብዛት ተሰብሳት አለ እዚህ ቤት ማለት ነው። በቃ ነው ጫጫታ ቪዲዮ ለመስራት አይደለም እናንተ ለማውራት እድሉን አታገኝም። ለዛሬ የቀፋሁት እንጂ አለብላችሁ ደህና ነኝ። የእውነት ወር ሆኖኛል ንበል ከፖሰትኩኝ በጣም ቆይቻለሁ። በጣም ጠፍቻለሁ። እኔ እኔ እንዝርት ወር ጠፍቼ አስባችሁታል። ከባድ ነው። ሶሻል ሚዲያው ዩቲብ ላይ አለው ቲክቶክ ላይ ነው እንጂ እየጠፋሁትኝ፣ ዩቲብ ላይ ግን፣ ቲክቶክ ላይ እየፖሰድኩኝ ነው። ዩቲብ ላይ ነው የጠፋሁትኝ ማለት ነው። እንዲ ነው ምር ብሎብኛል። ትንሽ ጠፋ በማለቴ ምግብ እየሰራች ነው እንግዲህ። የዋትች ቆንጆ የሚሰራው ምግብ ላሳያቸው የኔ ተበላውድ ሉ በዛይት በነጮች ምን ይባላል ሉቤ በዛይት ነው የሚባለው እየሰራች ያለችው ማለት አላት ምንም አትልም ከዚህ ወደዚህ ጭ ውበታችንን ይቀንሰዋል ከዚህ ወደዚህ ደግሞ እንደት አባታችን እንደምናበር ተላቀ ብርቱካን ነው የምንመስለው ቤታችን ኩሽናችን ይሄን ይመስላል የነሱ የኛ አይደለም የኛ ኩሽና ይሄን ይመስላል ያምራል ፍሪጃቸውን ነው ወደድኩትኝ እንትናቸው ግን ማለት ክዜና ያቸው ክኒሊክ ነው የሚመስሉ፣ ነጭ ነው። በጣም ነው የሚያስጠላው። እኔ ነጭ አልወደድም። እሱ ወሌ ሰራተኛ ጦስ በሉት፣ በቃ ምን አለባችሁ። እንደዚህኛው ጥቁር ቢያደርጉት ጥሩ ነበር። እንደዚኛው ይሄኛው ይሻላል። እና በጣም እንደዚህ ነው። እንዲህ ስለሆነ ነው እላችኋለሁ እየጠፋሁባችሁ። ከእንግዲህ ወዲህ ቶሎ ቶሎ እመጣለሁ። ምንድን ነው የሚመስለው ደግሞ ምን ሆነሽ ነው የቆሰልሽው ማለታችሁ አይቀርም። ተነክሽ አይደለም፣ ተነክሽ አይደለም። በራስ ላይ ቆሰለ። ለማንኛውም ከእንግዲህ ወዲህ አልጠፋባችሁም ውድ ቤተሰቦች። ጂነ ላይ ይመስላል ማለት ነው። ለዚህ ነው ሰሞኑን የጠፋሁባችሁ። ከእንግዲህ ወዲህ ቶሎ ቶሎ ለመምጣት ሞክራለሁ። አሪፍ አሪፍ ቪዲዮዎችን ይዤ እመጣለሁ ብዬ አስባለሁ በአሪፍ አይዲያ እና እስከዛው ድረስ ደግሞ ታገስ ታገስ ታገስ በሉኝ፣ ታገሱኝ ያጣ ብቻ ላይ የሆነት ቤተሰቦቼ 35000 ከምናመት ቤተሰቦቼ፣ በጣም ይቀርታ እንደዚህ ያስደብራችሁና ንፍቅ እስከምባል ድረስ መጥፋት የለብኝም። አይ ነው አቃለ እና ከእንግዲህ ወዲህ እመጣላችኋለሁ ማለት ነው። እንዴት ነው ገለስ? በፀሐይ ውበቴ እኔ ቫይታሚን ዲ እንዴት እንደናፈቀኝ ስንተኛ ፎቅ ላይ መሰላችኋለሁ? ያለውትኝ ከተማ ዘለቀ ይሄው ፀሐይ እንዴት እንደናፈቀኝ ያጠይቁኝ ፎቅ ላይ ማለት ነው። ከቤት አትወጡም። ብዙ ጊዜ ቆሻሻ ራሱ ዘበኛ ነው መጥቶ የሚወስደው። እኔ ገጠር እያለሁ ቆሻሻ ወስዳለሁ፣ ሱፐርማርኬት ሄዳለሁ፣ ምናምን በቃ በጣም እወጣለሁ። በቃ የቤት ልጅ አረም የዱር ልጅ ነበርኩኝ። እዚህ ከመጣው በኋላ የቤት ልጅ ሆንኩኝ። አሮጊቴ ታማ ነው የመጣሁት እና እዚህ ልጇ ቤት ማለት ነው። አሁን ያለሁት ልጇ ቤት ነው እና ልጇ ቤት ደግሞ ፈልሰስ ምናምን እያልኩ ነው። እቺ ኮረዳ ቤት ማለት ነው። እሷ ናት የዚህ ቤት ባለቤት። እኔ ደግሞ የገጠሩ ነኝ። ምን ምን ሀቂቃና ቅጭቅጫው የተናገርኩት። ለማንኛውም በዚህ ምክንያት የጠፈላችሁ አውቃለሁ። በጣም ናፍቃችሁ። ግን እንዴት ነው ኮሜንት ላስ ስጡኝ። ናፍቀሽናል፣ ፍቅነ አቤት። በተለይ ጆካሽ ደግሞ። ይሄ የምቀርጽበት አዲስ ስልክ ነው። ካሜራው እንዴት ነው! በፀሐይ ያምራል በቃ ላለ ጥቅጥር አይደብቅም፣ ግን ካሜራው ፏ ከማለት ተረሳ ጥርት፣ ምን ጥር አድርጎ ነው የሚያሳየው። ነገሩ እንደወረደው በቴን በጣም ነው የምወደው። እሱን ካላያችሁት በኋላ በአካል ስታዩ ትደነግጣላችሁ። እሱን ማወቅ አለባችሁ ብዬ ነው። እና በርቆልኝ፣ ይሄ ስልክ ጊፍት ተሰጥቶኝ ነው። በዛኛው ቪዲዮ እየቀረጽኩ ስልኩን አሳያችኋለሁ። ለእናንተ ያሳየው ነበር። መክፈት ያለብኝ ግን ያው ከመጡት በኋላ እነሱ ክፈቹ ክፈቹ ይከፈት ይከፈት ሲሉኝ ከፈትኩት ማለት ነው። ሰውዬ ነው የአሮጊቷ ልጅ ነው ስጦታውን የሰጠኝ ማለት ነው። የእሷ ሰውዬ ማለት ነው። እና በጣም በጣም በጣም ይወዱኛል። ፎቃቸው እናንተ ብቻ ሳትሆኑ ሰዎች የራሱ እንዴት ፎቃ እንደያዛቸው ሄደ። ባላ አገር ቤት ልገባ ነው ስላቸው በቃ መላቸውን የቀለጠውን ሊጣቸውን የቀጠነው እና ለማንኛውም ይሄ ስልክ ተሰቶኝ ነው። በአዲስ ስልክ ነው እየቀረጽኩ ያለሁት። መብሩክ መብሩክ በሉኝ። ኢትዮጵያ ያላችሁ ደግሞ መብሩክ ምንድን ነው ማለታችሁ አይቀርም። እንኳን ደስ አለሽ፣ እንኳን ደስ አለሽ በሉኝ። አሪፍ ስልክ ነው ብዬ አስባለሁ፣ ማለቴ አሪፍ ካሜራ ነው ብዬ አስባለሁ እና በአዲስ ስልክ የምቀርጽላችሁ ስልኩን ደግሞ አሳያቸኋለሁ። ለወደፊት ማለት በቀጣይ ቪዲዮ ላይ ምን አይነት ስልክ እንደሆነ ደግሞ አሳያቸኋለሁ ማለት ነው። ቶሎ ታላችሁ ስልኩን በሌላ ስልክ እየቀረጽ በዚህ ደግሞ አሳያቸኋለሁ ማለት፣ በሌላ ካሜራ እየቀረጽ ነው። እወዳቸኋለሁ። ሰላማችሁ ብዛልኝ። የኔ ፎን ቃዎች ቶሎ ቶሎ መጣላቸኋለሁ። ከእንግዲህ ወዲህ አልጠፋም። ያው በቀን በቀኑ እንደ ድሮ ባህል ፖስትም በሁለት ቀን በሶስት ቀን ግን ተረክላለሁ። አልጠፋም እንዳታስቡ። እንዲች ብላችሁ እንዳሰቡ እኔ እናንተ ተደሰቱ እንጂ ምንም ገብቼም ሆነ ምንም አድርግቼ እፖስትላችኋለሁ ማለት ነው። ሻኖ ቤትም ተደብቄ ቢሆን እቀርጽላችኋለሁ። ድምጻቸው ቤተሰብ ብዛት ስላላቸው ታውቃላችሁ፣ በጣም ያስቸግራል ማለት ነው ቪዲዮ ለመቅረጽ ጫጫታ ምናምን። አሁን ኖርማል ቪዲዮ ስቀርጽና ቲክቶክ ቪዲዮ ስቀርጽ አንድ አይደለም። ቲክቶክ ቪዲዮ በክላሲካል ስለምትቀርጾት ያናል የነሱ ድምጻ አይገባም ማለት ነውና ለቪዲዮ ደግሞ ለኖርማል ቪዲዮ ለዩቲብ ቪዲዮ ደግሞ በጋለሪ ለምትቀርጹት ወይንም በካሜራ ለምትቀርጹት ደግሞ ድምፃቸው ይገባል። ተቸግሬ ችግር ብሎኝ ነው ያልቀረጽላችሁ። ከእንግዲህ ወዲህ እንገናኛለን። ሰላባች ሰብስክራይብ እያደረጋችሁ ቤተሰብ እያደረጋችሁ ቤተሰብ በርገሪ ሆነች ልጅ ተከታተሏት ወይንም ቤተሰብ አድርጓት ማለትን እወዳለሁኝ። እንገናኛለን። ሰላማችሁ ዛሬ ወዳችኋለሁ። ከእኔ ጋ ቻው ልበላችሁ ወይንስ ትንሽ ጆኬን ኮብኮብ ኮብኮብ ታረግታላችሁ? ኧረ፣ እኔ ቤተሰቦችን ሰላም በያቸው። ግን ቅመሟ፣ ሰላም ሰላም ውድ የንዝርት ቤተሰቦች በያቸው። አዲስ ጓደኛ ናት። የመሲ እህት ናት። መሲን ታቋት አላችሁ? በእኔ ይቻላል። በነገራችን ላይ መሲን የምታቋት አዲስ ያልሆናችሁ የመሲ እህት ነች ማለት ነው። እሷ እና የአደራ ራያደራ ልጄ ናት። ለማንኛውም እንደዚህ ይመስላል እና ደግሞ መጥፋት እንዴት ነው? አሳምሮሻል። የተደበቀ ውበትሽን አውጥቶታል

እኔ እንጃ ተጀምሪውን አይሆን ኮሜንት ላይ አሳውቁኝ ለማንኛውም አርግዘሻል ወለሽ ነው ወይ አራስ ቤት ሆነሽ ነው ወይ የተላጠ ብርቱካን መስለሻል ውፍር ውፍር ፍር ብለሻል ምናምን ለዛ ነው ወይ የጠፋሽው ቲክቶክ ላይ ጠፍች የነበረና ለዛ ነው የጠፋሽው ይላል ኮሜንቱን በጣም ኮሜንታቸው እያዝናናኝ ያለው ማለት ነው ዩቲዩብ ላይ እንግዲህ እንደዚህ ዳቸሩኝ የተላጠ ብርቱካን ጋር ይ ሊወድቅ የደረሰው ጉንጭ እህታችሁ አንቺ ወፍረሻ ውነትም ጭነሻል እንዴ የምትሉኝ እናንቱ ልኝ ቀድሜ ላሳውቅ ብዬ ነው። ሰላማችን ዛሬ እወዳችኋለሁ። በቀጣይ እንገናኛለን። ከእኔ ጋር ቻው እያለሁ ሁላችሁንም በፍቅር ነው ወዳችሁ